የእውነት ለመናገር አዶናይ ተጽዕኖ ፈጥሯል አንወሻሽ ተው አንወሻሽ ከሰይፉ ጋር ከሰይፉ ጋር ጭራሽ ጫማ ሲለካካ ለእኔ ኤክስኪውስ ነው ያልኩት ምክንያቱ ሰይፉ የዛን ያህል ብዙ ሩመርና አልባልታ እንደዚህ እየሰማ ሲመጣ አይናገርም ነበር ከአቅሙ በላይ ግን አዶናይ ሆነበት ወይ እኔ በጣም ነው የደነቀጥኩት የምሬ ነው የምላቸው ከአቅሙ በላይ ሲሆንበት ምን አለ ሰይፉ? ከአቅሙ በላይ ካልሆነ ያፍናል። ኤክስኪዝ ሚ እንደፈለግህ እንዲ ፉርፉር ትላለህ፣ ግሪን ወደ ላይ አድርገህ እንጂ አይሰማህም። ከአቅሙ በላይ ሲሆንበት ግን እኛ ኮ ብሎ አሽሙሩን ምኑም ሄደባት፣ ተቃጥሏል ማለት ነው። አሽሙሩ አሽሙር ላይ ከሄደ ሰይፉ ተቃጠለ ማለት ነው። ሰይፉ መቼ ነው ሰይፉ ሰው ተናግሮት ኤልዳና? የሚያውቀው ማነው ወንድ የሆነ ሰይፉ? እኮ ካድሬ ነበር፣ አታውቁም እንዴ እንደ ኤክስኪውዝ ሚ ሰይፉ እልም ያለ ካድሬ ነበረ። የህዋት ካድሬ ነበር። ደም ለዛ እኮ ነው ሲሉት ሲመቻቸው። ከዛ በኋላ ይቅርታ ጠየቀ። ህዝብ ህዝብ ኦ ሲለው አብይ ሲመጣ ህዝብ ዞረባቸው። የዛ ሰዓት ነው በነገራቸው። ብርሃኔን እሱ ምናምን ተዞረባቸው። ወይኔ ያኔ እኔ ኩነስ መሆን አቤት እኮ አይ የዛ ሰዓት ላይ እኔ ኤክስኪውዝ ሚ እዛው ተወጡት ብዬ ለጥ ብዬ ነ ጥገን እያየላቸዋለሁ። ዲጄ ሊ ኧረ ከዚህም የለውበት ከዛ ብይም ጋር የለውበት። እኔ ለዚህ ነው መነካካት፣ ለዛ እኮ ነው ከጌሙ የወጣሁት። በቃ ኦ ቢዝነስ ውስጥ አለግባ እናቱ። ሳይፉ ሪስፔክት አልሰጠኝም፣ እንደዚህ አላደረክኝም። ምናልባት ይህ ሰው ከእንግዶች ጋር ሊሆን ይችላል። ምናልባት ደግሞ አንዳንዴ ሰዎችን ለምንድን ነው በራሳ በአንድ አንግል የምታየው? እንደ ቀልድ ነው እንደ የምታስበው ወይ ኢትዮጵያ ወይ ኢትዮጵያ ወይ ኢትዮጵያ። ቴዲ አፍሮ መንገድ ላይ ብታየው ቴዲ አፍሮ ሀይ ብሎክ መሄድ እንደዚህ ትላለህ ትላለህ፣ አትለም። ቴዲ አፍሮ ቁሞ ከአንተ ጋር ቁሞ ፎቶ ይነሳል። ሊያገኝ ሀይ ብሎ ነው ላት ብሎ የሚሄደው አባቴ አንዴ ላናግረህ ትለው፣ ቁሞ ሊያናግረህ ነው። የምርህን ነው። አንዳንዴ እኮ አንዳንዴ ልንገራችሁ፣ የኛ ሀገር ሴሌብሬቲዎች አሁን ስታስቡት እራሱ ይሄ ምን ሰጣቸው ነገር የሆነ ፍሬንድ የሚሆኑት ነገር አለ አሁን ከውጭ ከሚዲያ ሰው ጋር ምናምን የራሳቸውን ኳሊቲ አያውቁትም። ገብቷቸዋል ሆነ የራሳቸውን ፌመስ ዝነኛ ናት ዋው ምናምን ተብለሽ ሪስፔክት ሰተሽ ሰላም ብለሽ አናግረሽው የምትሄጂ እና እዛ ጋር ቆመሽ አንዴ ቪዲዮ እንድስራለን ቲክቶክ አንዴ ሲባሉ ስግጥ የሚሉ ሴሌብሬቶች አሉ። ስግጥ ጥምስ ብለው የሚሉ የራሳቸውን ኳሊቲ አያውቁትም። ተረድታችሁ? አንዳንዴ እንደዛ ይመስለኛል እና የሰይፉን ቫሊዩም ወይም የሰይፉን አቅም እንደ ኖርማል ቲክቶከር ያየው አዶናይ እና ላናገር ፈልጌ ስለዲቻ። መጀመሪያ ደረጃ ሴፍ ፋንታውን ላይ ስትይ ስለዲቻ ቦይ ምን አገባው? ሴፍ አንተን ከሆነ የፈለገ ስለአንተ ነው መውራት ያለበት፣ ስለአንተ ነው መጠየቅ ያለበት። ምን አገባ ስለዲቻ ቦይ እንዴ! የዲ ትክክል አይደለም። ተረጋጋ አዶናይ ፕሊስ፣ ተረጋጋ ጆይ፣ ጆይ፣ ተረጋጋ ያለ አዶናይ። አዶናይ ፕሊስ፣ ፕሊስ፣ ተረጋጋ እና አይሚስ ጆን ዳንኤል፣ ኦ ጆን ዳንኤል ፕሊስ፣ ተፈታ እንዴ! ቤተሰብ እንዴ! ይደብር አል እኮ አንዳንዴ አሁን ኔ ቲክቶክ ተናዶ ች ምቀኛ ደግሞ ባዶ ነው የመጣች፣ ልኝ አይፈርዱብሽ ሊያሽ እንደ እናቶች ተንበርክካችሁ እንደሆን ጸሎት አድርጉልኝ። ወይኔ አይሚስ ጆን ዳንኤል ወይኔ፣ ጆን ዳንኤል እና ቲክቶከር እና ቲክቶክ ላይ ኦ ማይ ጋድ። እባክህ ኢትዮጵያ፣ ምንድነው የት ነበር የታሰረው? ጋይስ እባካችሁ፣ ፎቶ ለእንጆዳሪ ባካችሁ፣ ባካችሁ፣ በቃ ይበቃዋል፣ ይብጣልን ወንድማችን።